ባለፈው ሶስት አስርት ዓመት ውስጥ ነውር ተደርጎ ከኢትዮጵያ የፖለቲካ ስነ ምህዳር ከሀሳብ ድግሶች፣ ከሙግት አደባባዮችና ከመንግስታዊ ዲስኩሮች ላይ ሆነ ተብሎ በስልታዊ መንገድ እንዲፋቅ የተደረገው የቀይ ባሕር ለሺህ ዘመናት የኢትዮጵያን አንገትም ጎሮሮም ሆኖ ኖሯል። ኢትዮጵያዊ ጃንደረባ ኢየሩሳሌም ድረስ ዘልቆ ወንጌልን የሰማውም ሆነ በነቢዩ መሐመድ ሰሃቦች ምክንያት ኢትዮጵያ የመጀመሪያው የሂጅራ ምድርና ከሳውዲ ቀጥላ እስልምናን የተቀበለች ምድር የሆነችው የቀይ ባሕር ባለቤት በመሆኗ ነው። ፕሮፌሰር ላጲሶ የኢትዮጵያን ታሪክ በዳሰሱባቸው ጥናታዊ ጽሑፎቻቸው አክሱማያን ሁለት መቶ መርከቦችን ያንቀሳቀሱ ነበረ የሥልጣኔው ምንጭ ንግድ መሆኑን ያስረዳሉ። እኚህ መርከቦች የወቅቱን አክሱማያን በወታደራዊ አቅም ገናና፣ በንግድ ስመጠር ያደረጋቸው የባህሩ ነጋሽም አዛዥም በመሆናቸው ነው። ጠቅላይ ሚኒስትር አብይ አህመድ በመደመር መንግስት መጽሐፋቸው የቀይ ባሕር በኢትዮጵያ ስልጣኔ ታሪክ ውስጥ ሚናው የደም ስር ያክል ነው ይላሉ። ነገን ለማስላት ትናንትን መመርመር የብልሆች መንገድ ነው የሚሉት ጠቅላይ ሚኒስትሩ ኢትዮጵያ ወደ ኋላ የምታማትረው ወደፊት ለመንደርደር ነው ሲሉ ያስረዳሉ። ትናንትን የምትፈትሸው ነገን ለማቅናት፣ ባለፈው ዘመን በታሪክ መም ላይ የተፈጠሩ የታሪክን ጥፋቶችን ለማረም ነው። እናም በኢትዮጵያ መልካ ፖለቲካ ላይ ቀይ ባህር ሀገርን አንገት ባስደፋ ስህተት መቀነሱ ያመጣው ስብራትን በመደመር ይጠገ ናል ይላሉ። ጤና ይስጥልኝ። የኢትዮ መልሕቅ ነው። መልሕቃችን የጠቅላይ ሚኒስትር አብይ አዲስ የሀሳብ አድማስን ይዳስሳል። የቀይ ባህር ዳርቻን የመቆጣጠር ሩጫ፣ ኃይል ኢነርጂን የማበልጸግ ትልምና፣ ትናንትን ቃኝቶ ነገን ማቅናት ላይ ስላተኮረው ሀሳባቸው እየዳሰስን ቆይታ እናደርጋለን። አብራችሁን ቆዩ። የሰው ልጅ ታሪክ የስልጣኔ ታሪክ ከሆነ መፈተሽ የሚያስፈልግበት ዋናው ምክንያት ማህበረሰብ፣ ግለሰብ፣ ሀገር፣ አህጉር ብላይንድ ስፓት አላቸው። ወደፊት መሸምጠጥ የሚፈልግ ማንኛውም ኃይል በትልቅ መስታወት ወደፊት ማየት ብቻውን በቂ አይደለም። ብላይንድ ስፖቱን ቼክ የሚያደርግበት ስፖኪዮ ስፖኪዮ ከቨር የማያደርግበትንም መለስ ቀለስ እያለ ማየት በክሪቲካል ሞመንት ያስፈልጋል። ያን ማድረግ ካልቻለ ወደፊት መጓዝ መፍጠንም አይቻልም። ብንፈጥንም ከምናስበው ቦታ መድረስ አስቸጋሪ ይሆናል። ዛሬ ትናንት፣ ነበረ ነገም ዛሬ። የኢትዮጵያ መንግሥት የኋላው ዘመን ቅኝትን የማድረግ ሐሳብ ከትናንት ተወዳድሮ ዛሬ እኔ ብርቱ ነኝ የሚል ውድድር ውስጥ ለመግባት አይደለም። ትናንት የተሰሩ በጎነቶችን የመካድም አይደለም። ከዚያ ይልቅ በቀደሙ መንግሥታት የነበሩ የሀገር ግንባታ ጥረቶችን የማክበር የጎደለውን፣ የመሙላትና የተጣመመውን የማቅናት ሆኖ ይገኛል። የቀይ ባህር ዳርቻ አሰሳም የትናንት ጥፋትን የማረምና የቀደመ የገናናነት ዘመን ዘመንን ዳግም የመመለስ እርምጃም ተደርጎ ይወሰዳል። የታሪክ መዛግብት እንደሚያስረዱት ቅድመ አክሱምና ድኅረ አክሱም ተብሎ በሁለት በሚከፈለው የኢትዮጵያ ስልጣኔ ውስጥ የባህሩ ሚና እጅግ ጉልህ ነው። ሌላው ቀርቶ የፑንት ስልጣኔ ቀይ ባህርን ጨምሮ ግማሽ ኢትዮጵያን ያካለለ ነበር። ጠቅላይ ሚኒስትር አብይ በሰጡት ስልጠና ላይ ቀይ ባህር ከዚያ በኋላ የመጡት የዳማትና የኩሽ ስልጣኔዎች መሠረት ነበር ሲሉ ይናገራሉ። በአክሱም ዘመነ መንግስት የኢትዮጵያ ስልጣኔ ከፍታ የደረሰበት ነበር። ያ የከፍታ ዘመን ያ ኢትዮጵያ ቀይ ባህርን ማዕከል ባደረገው የዓለም ንግድ እንቅስቃሴ ውስጥ ጉልሚና መጫወቷ ኢትዮጵያ ከአፍሪካ ውጭ ካሉ የዓለም ሀገራት ጋር ትገናኝ የነበረ በመሆኑ በወቅቱ በዓለም ዙሪያ ከነበሩ አራት ኃያላን መንግስታት መካከል አንዱ አድርጓታል። በወቅቱ በዓለም ዙሪያ ከነበሩ ታላላቅ ስልጣኔዎች አንዱ የኢትዮጵያ ስልጣኔ ነበር። የኢትዮጵያ የቀይ ባህር ላይ መገኘት የኢትዮጵያ በዓለም ላይ ከነበሩ በኃይልና በምጣኔ ሀብት ደረጃቸው ቁንጮ ነው ከሚባሉ ሀገራት ተርቶ የምትመደብ አድርጓትም ነበር። ዛሬ ኢትዮጵያ በቀይ ባህር ላይ ያላትን ተፈጥሯዊ፣ ታሪካዊ መብት ላይ ዳግም ህይወት መዝራቷ የትናንት ዘመን ገናናነትን ለመቤዠት ነው። ባለፉት 20 ዓመታት የቀይ ባህር ሚና በዓለም የኃይል ሚዛን ጨዋታ ውስጥ ወሳኝነት መጉላቱ፣ የዓለም ሀያላን ሀገራት ወደ ቀጠናው መጣራቱ፣ የኢኮኖሚና የደህንነት ድርሻ መላቅ ከዛሬ ይልቅ ነገ ቀይ ባህር ላይ ባለመሳየም ምክንያት የሚመጣውን አደጋ በእጅጉ አስፈሪ እንዲሆን ያደርገዋል። በመሆኑ ኢትዮጵያ ያጣችውን በማገናዘብ ቀጣይ በቀይ ባሕር ዳርቻዎች ላይ በመሳየም ልታገኛቸው የምትችላቸውን በረከቶች በማስላት ቀይ ባሕርን ወደ ታሪካዊና ተፈጥራዊ ባለቤቱ መደመር ከምንም በላይ የዚህ ትውልድ ኃላፊነት የሚያደርገውም እውነታ ይሆኖ ተገኝቷል። የፑን ሥልጣኔ ግማሽ የሚያህል ኢትዮጵያን ይዞ ዋና ፎከሱ ቀይ ባሕርን የሚቆጣጠር ፑንት ወጥቶ ወጥቶ ሲወርድ የኩሽ ስልጣኔ መጣ። የኩሽ ስልጣኔ እንደገና ቀይ ባሕርን በስፋት ይዞ እዚህ ጋ እንደምታዩት ወደ ኋላ እስከ ሱዳን ድረስ ይሰፋል። የኩሽ ስልጣኔ ወድቆ የዳማት ስልጣኔ ደግሞ ሲመጣ የተወሰነ የሚከፋፈሉ አሉ ግን አሁንም ቀይ ባሕርን አባይን መቆጣጠር ኢትዮጵያ ውስጥ የነበሩ ስልጣኔዎች ሁሉ ፋውንዴሽን ነበር። በኋላ የአክሱም ሲመጣ አክሱም ወደ ኋላ ያለውን ቀንሶ ወደ የመን በተወሰነ ደረጃ ወደ ደቡባዊ ሳኡዲ፣ ህንድ ድረስ የሚዘረጋ ሰፋ ያለ ኢንፍሉዌንስ ያለው በወቅቱ ከነበሩ አራት ሀያላን መንግስታት እንደ አንድ የሚወሰድ መንግስት ነበር። ሀገር ወዳድ ኢትዮጵያውያን ሁሉ እኛ ከስልጣኔ ማማ እንዴት ወረድን ነገስት ከሀብትና ከበልጽግና ማማ እንዴት እንሰቀል የሚል መቃተታቸው በልባቸው ሲንቀለቀል የኖረ ቁጭት ነው። ታዋቂው ደራሲ ከበደ ሚካኤል የኢትዮጵያን ኋላ መቅረት የጃፓንን ከውድቀት ተነስቶ የፕላኔታችን ሀያል መሆን ቢያስቀናቸው ጃፓን እንደምን ሰለጠነች በማለት ለሀገሬው ህዝብ የስልጣኔ መንገዱን ለማስረዳት ባሽቷል። ነጋድራስ ገብረ ህይወት ባይከዳኝ መንግሥት ግስትና የህዝብ አስተዳደር መጽሐፋቸው ስልትችት የመፍትሄ ሀሳቦችና ሀቲት ኢትዮጵያ እንደምን ትሰልጥን የሚል አጠቃላይ መልእክትን የያዘ ነው። ጠቅላይ ሚኒስትር አብይ የሁለቱ ደራሲዎችን ቁጭት በመጽሐፍቶቻቸው ውስጥ ተጋርተው ይታያሉ። ጠቅላይ ሚኒስትሩ የነገ መንገዳቸውን ለማረምና ትናንትን በተገቢ ሁኔታ ልመረምር ይገባል በማለት ያስረዳሉ። ስልጡንነት፣ ዘመናዊነትና ኋላ ቀርነት እንዴት እንደተፈጠሩ ታሪካዊ ዳራቸውን መዳሰስና ከዚህ ውስጥ የ የምንማራቸውን ትምህርቶች ነቅሎ ማውጣትን ተገቢነት ያነሳሉ። ስልጣኔ ከዘመን መነጠል፣ ዘመናዊነትን ከዘመን ማቀላቀል በኢትዮጵያ ጉዳትም ጣጣንም አምጥቷል። ስልጣኔን፣ ዘመናዊነትን እና ታሪክን በትክክል አለመገንዘብ ነገን ለመስራት የሚደረገውን ጥረት ዳገት ያደርጓል። በኢትዮጵያ የሆነውም ይሄ ነው። እርግጥ በኢትዮጵያ የፖለቲካ ስነ ምህዳር ውስጥ ታሪክ የትናንት ክፉን አርቆ በጎውን ለነጋድ አብሮና መክሊት አድርጎ ወደፊት ለመንደር ለመንደርደር አልዋለም። ከዚያ ይልቅ የግጭት ምንጭ ነው። እናም ይላሉ ጠቅላይ ሚኒስትር አብይ ወደ ኋላ የምናየው በትናንት ዘመን ጥፋቶችና ድሎች ተቆጭተንም ይሆን ተደመን ትናንትን ዛሬ ላይ ለመኖር ሳይሆን ከትናንት ተምረን ነገን ልንቃኝ ነው ሲሉ ይናገራሉ። ነገን ስለ መዋጀትም ያነሳሉ። እንደ ጠቅላይ ሚኒስትሩ ገለጻ አንድ የመለወጥ የማደግና የመሻሻል ትልም ያለው ሀገር የሥልጣኔ ጉዞውን ወደ ኋላ መለስ ብሎ ማየት የሚያስፈልገው የሰው ልጅ ታሪክ የሥልጣኔ ታሪክ በመሆኑ ነው። ታሪክ ራሱ የሱልጥኖችና ሥልጣኔያቸውን በበላይነት መናገር ማስጨበጥ የቻሉ የግለሰቦች ስብስብ እውነት ነው እንጂ የብዙ ተሸናፊዎች የብዙ አሸንፈው መናገር ያልቻሉ ኃይሎች የተረሱ በርከት ያሉ ጉዳዮችም ይኖራሉ ሲሉ ሀሳባቸውን ያስቀምጣሉ። የሰው ልጅ ታሪክ የስልጣኔ ታሪክ ከሆነ መፈተሽ የሚያስፈልገው ዋና ምክንያት ደግሞ ግለሰብ፣ ማህበረሰብ፣ ሀገር፣ አህጉር ማየት ያልቻሉትን ጉዳዮች መለስ ብለው ማየት መቻል ነው። ወደፊት መሸምጠጥ ለሚፈልግ ማናቸው ማይል በትልቅ መስታወት ወደፊት ማየት ብቻውን በቂ አይደለም፣ የኋላውን መመልከት መቻል አለበት ሲሉ ይናገራሉ። እርግጥ የዓለም ታሪክ ትናንትን ወረት ትናንትን በአግባብ ተረድተው ነገላሰሉ እንደሆነ የዓለም ታሪክ ታሪክ ይነግረናል። የጃፓኖች የጀርመን ጣሊያንና ቻይና ገናና የመሆን እውነት ቁጭት የወለዳቸው ህመሞች የመሆናቸው ጉዳይ ነው። ትናንትም በመመርመር ዛሬም በመረዳት ነገም በማስላት የተፈጠሩ የገናና ሀገራት ታሪክ ምሳሌ ናቸው። ጠቅላይ ሚኒስትር አብይ ወደፊት ለመሸምጠት ወደኋላ ማየት አስፈላጊ እንደሆነ ሁሉ ዛሬን በትክክል ለመረዳት አሁን ያለንበትን ሁኔታና የቆምንበትን ባህል፣ እምነት፣ እሴት፣ ተቋማት እንዴት ተፈጠሩ፣ በምንስ መንገድ አድገው ዛሬ ላይ ደረሱ የሚለውን ጉዳይ በቅጡ መመርመርና ማወቅን ይጠይቃል ይላሉ። ነገን ለመተንበይ የዛሬ ውሳኔዎች፣ ድርጊቶች፣ ትልሞቻችን የሚፈቱበት መንገድ ምን አይነት ነገ ሊፈጠር እንደሚችል ሙሉ በሙሉ እንኳ ባይሆን ከሞላ ጎደል ግንዛቤ እንድንይዝ ያስችለናል። የሚሉትም ከዓለምና ከኢትዮጵያ መሠረታዊ እውነታ በመነሳት ነው። ነገ ዛሬ ውስጥ ነው። ከዛሬ ነገ ይወለዳል። ስለ ነገ መናገር የሚቻለው ዛሬ በተሰራ ስራ ነው። መፍጠር ደግሞ ብቸኛው መንገድ ነው። ዛሬ ላይ ልማትን የሰራ ነገውን ያሳምራል። ዛሬን የገነባ ነገ ላይ የተሻለ ዘመንን ለራሱ ይኩላል። ነገር ግን ዛሬ የተኛ ሰው ነገ የከፋ ጊዜ ለልጆቹ እንደሚያወርስ አስረጃ አያስፈልገውም። በመሆኑም ይላሉ ጠቅላይ ሚኒስትር አብይ ዛሬም ማወቅ ነገን ለመስራት ብቸኛው ሳይሆን ነገን በቅጡ ለመተንበይም የሚያግዝ ነው ሲሉ እያስረዳሉ። ስለ ነገ የተሟላ ነገር ለመናገር የምትችለው በምትሠራው ስራ ነው፣ ዛሬ በምትሰራው ስራ ነው፣ በመፍጠር ብቻ ነው። የበቃ ኢንፍራስትራክቸር ዛሬ የሠራ ሰው ከዛ የተሻለ ዘመን እንደሚመጣ ማሰብ ይችላል። ዛሬ የተኛ ሰው ነገ የከፋ ጊዜ ለልጆቹ እንደሚያወርስ ካለ ብዙ አስረጅ ሊገነዘብ ይችላል። ዛሬን ማወቅ ነገን ለመስራት ብቻ ሳይሆን ነገን በቅጡ ለመተንበይ የሚያግዝ ጉዳይ ነው ማለት ነው። የጠቅላይ ሚኒስትር አብይ ትናንትኔ ማየት ዛሬን የመመርመርና ነገን የማስላት ሕሳቤ በሀገሪቱ በሚሰሩ ሜጋ ፕሮጀክቶች ላይ ተገልጧል። ኢትዮጵያ ውሃን ጨምሮ ከታዳሽ ኃይል እና ከኒውክለር ኃይል ለማምረት የምታደርጋቸው እንቅስቃሴዎች በነገ የኃይል ፉክክር ዘመን ኃይል ላለማጣት ነው። ዛሬ የነዳጅ ፖለቲካ፣ የኒውክለር ኃይልን የማበልፀግ እሽቅድድም ነገ ላይ በቂ የኃይል መሠረትን ጥሎ ልማትንና ብልጽግናን የማረጋገጥ እሽቅድድም አካል ነው ባለፈው ባና ሀምሳ ዓመታት ውስጥ የተደረጉ ግጭቶች ምንጫቸው ኢነርጂን የመቆጣጠር ግብግብ ሆኖ ታይቷል። ኢነርጂ የሀገራትን የኃይል አሰላለፍ ይወስናል። በዛሬው ዓለም የኃይል ሚዛን ደረጃ ሀገራት ባመረቱት የኢነርጂ መጠን ሲወሰን እያየን እንገኛለን። ታላላቆቹ ሀገራት ኢነርጂ ማምረትን የቅድሚያ ቅድሚያ የሰጡት የታላቅነታቸውን ዘመን ጠብቆ ለማቆየት ነው። እንደውም ኢነርጂ ያልፈጠሩ ሀገራት ሰለጠንም ቢሉም የነርሱ እድገት በስልጣኔ ደረጃ ሊወሰድ የሚችል አይደለም ሲሉ ጠቅላይ ሚኒስትሩ ይደመድማሉ። እርግጥ ኢነርጂን በብዛት መፍጠር ለኢንዱስትሪ፣ ለግብርና፣ ለከተሜነት፣ ለስልጣኔና ለቴክኖሎጂ ግብዓት መፍጠር ይቆጠራል። ሀገራት ኢነርጂን ተጠቅመው ማደግ፣ ኢነርጂን በመሸጥ እድገታቸውን ማፋጠን ይችላሉ። በተፈጥሮ አንዳንድ ሀገራት የኢነርጂ የማምረት እምቅ አቅም አላቸው። ኢትዮጵያ በዚህ በረከት በተፈጥሮ ከታደሉት ሀገራት መካከል አንዷ ናት። ይሁንና ኢትዮጵያ ካላት እምቅ የኢነርጂ አቅም የተጠቀመችው ውሱኑን ብቻ ነው። እርግጥ ካላት እምቅ አቅም አንጻር በቂ ኢነርጂን አታምርት እንጂ በአህጉሪቱ ከፍተኛ ኢነርጂ አምራች ሀገር ናት። ዛሬ አፍሪካ አፍሪካ ውስጥ ካሉ 15 ትላልቅ ግድቦች አራቱ ኢትዮጵያ ውስጥ ይገኛሉ። በደረጃም ቢሆን ተከዚ 11ኛ፣ ጊቤ ሰባተኛ ኮይሻ ሁለተኛና ታላቁ የኢትዮጵያ ህዳሴ ግድብ ደግሞ አንደኛ ደረጃ ላይ ይገኛሉ። ይሁንና ኢትዮጵያ አሁን ከውሃ ከሃይድሮ ከምታመርተው ኢነርጂ አገሪቱ ካላት የማምረት አቅም ጋር ሲነጻጸር ገና ብዙ መስራት ይጠበቅባታል፣ የሚሉት ጠቅላይ ሚኒስትሩ፣ የኢትዮጵያ ወቅታዊ የማምረት አቅም ከአፍሪካ አንጻር ከፍተኛ ቢሆንም ካለን አጠቃላይ አቅም አንጻር ሲታይ ግን ገና ብዙ ይቀራናል ሲሉ ያስረዳሉ። ኢትዮጵያ ዛሬ ላይ ያላትን ኢነርጂ የማምረት አቅም በሙሉ ለመጠቀም እየተንቀሳቀሰች ነው። ከታዳሽ ኃይል ከውሃ፣ ከንፋስና ከጂኦ ተርማል የተሰሩ ስራዎች በቀጣይ ዓመታት በብዙ ቁጥር ተባስተው የሚቀጥሉ ናቸው። ከዚህ ባለፈ የኢነርጂ ብዝሃነት ኢነርጂ ዳይቨርሲፊኬሽን የመንግስት ትልቅ ውጥን ነው። በቅርቡ የኒውክሌር ኃይል ግንባታው የኢነርጂ አማራጮችን ለማስፋት ከሰፋ አማራጭ በቀሄል ለማግኘትና አልፎም በኃይል እጥረቱ ስላሉ ሀገራት ለመሸጥ ጭምር ነው። እናም ኢትዮጵያ ትናንትን አይታ ዛሬ መርምራ ነገን የምታሰላው ዘመኑን የዋጁ የልማት ፕሮጀክቶችን በመንደፍና በመተግበር ጭምር ነው። መፍጠር ኢንዱስትሪ፣ አርባናይዜሽን፣ አግሪካልቸር፣ ቴክኖሎጂ ላለው ጉዳይ እንደ ግብዓት ያገለግላል። ኢነርጂ መፍጠር ያልቻሉ ሀገራት ሰለጠን ቢሉም በስልጣኔ ደረጃ መወሰድ የለበትም ይላል። ሰዎች እንዲፈጥሩ የሚያግዝ ነው። አሁን በሃይድሮ ብቻ ተወስዶ ሲታይ አፍሪካ ውስጥ በሰብሳራ አፍሪካ አክቹዋል በጠቅላላ አፍሪካ 15 ትላልቅ ግድቦች ስማቸው ይጠራል። 11 አንደኛው ተከዜ ነው። ሰባተኛው ግቤ ነው። ሁለተኛው ኮይሻ ነው። አንደኛው ጋርድ ነው። ከ15 አራቱ በአፍሪካ ያሉ ግድቦች ኢትዮጵያ ውስጥ ይገኛሉ። አንደኛ፣ ሁለተኛ፣ ሰባተኛ እና 11ኛ ነገር ግን በሃይድሮ ኢትዮጵያ ማምረት የሚገባት የኢነርጂ አቅምና ዛሬ እያመረተች ያለች ደግሞ ገና ብዙ ይቀርናል። አሁን ኮምፓሪዝኑ ከአፍሪካ ሲሆን በርከት ያለ ቁጥር አለ። በሀገር ካለ ፖቴንሻል አንጻር ደግሞ ሲሆን ገና ብዙ ይቀራል። ጠቅላይ ሚኒስትር አብይ ለመንግስት አመራሮች በሰጡት ስልጠና እንደ ሀገር የታሪክ ብያኔያችን ሊለወጥ ይገባል ብሏል። ወደኋላ የምናየው ትናንትን ለመኖር ሳይሆን ከትናንት ተምረን ወደ ነገ ለመንደርደር ነው ይላሉ። ወደ ቀይ ባሕር ለመመለስ የሚደረገው ትግል ኢትዮጵያ ቀይ ባሕር ላይ ሳለች የነበራትን ገናናነት ወደኋላ ተመልክቶ በግፍ ያጣችውን ባሕር ላይ ዳግም ብትሰየም የሚኖራትን ገናናነት በማስላት ጭምር ነው የኤነርጂ ማምረትም ሆነ የኤነርጂ ብዛህነት ዳይቨርሲፊኬሽን ላይ የሚሰራው ስራ ስልጡን አገር እንዴት ይፈጠራል የሚለውን በማስላት ነው። ከዚህ ባሻገር ጠቅላይ ሚኒስትሩ ትናንት በነበረው ዛሬ ባለውና ነገም በሚኖረው የስልጣኔ ሂደት ውስጥ ወጣ ያለ ሀሳብ ጅማሮን በፍጥነት ይዘው የሚጓዙ ሰዎች ውስም መሆናቸውን ጠቁመው እኛ ጨከነን የያዝነውን መልካም ሀሳብና ስራ ቀጥል የማናውቃቸው በርካታ ሰዎች ተከታይ ብቻ ሳይሆን የተከታይ መሪ ይሆናሉ ሲሉ ሀሳባቸውን አስረድተዋል። የተወደዳችሁ የኢትዮ መልሕቅ ቤተሰቦቻችን፣ የዛሬውን ዝግጅታችንን በዚያ በቀን ጠቅላይ ሚኒስትሩ ለመንግሥት ከፍተኛ መራሮች የሰጡትን ሥልጠና ላይ በተከታታይ ክፍል ዳሰሳ እናደርጋለን። በያላችሁበት ሰናይ ጊዜ ሆነላቸው።